በሃያኛው ክፍለ ዘመን መባቻ ስፓኒሽ ፍሎ የተሰኘ ወረርሽኝ ተከስቶ ነበር። በኢትዮጵያውያን ዘንድ የህዳር በሽታ በሚል የሚታወቀው ወረርሽኝ ለህዳር ሲታጠን ልማድ መነሻ ምክንያት ነበር። የወረርሽኞች ሁሉ እናት በሚል የሚጠራው ይህ ወረርሽኝ በሁለት ዓመት ብቻ ከ40 እስከ 50 ሚሊዮን ህይወትን ቀጥፏል። ያኔ የዓለም ህዝብ 1.8 ቢሊዮን ብቻ ነበር። ከህዝቡ አንድ ሶስተኛው በወረርሽኙ ተይዞ እንደነበር ተመራማሪዎችና የታሪክ አጥኚዎች ይናገራሉ ወረርሽኙ ከመጀመሪያው የዓለም ጦርነት በላይ ሰዎችን ገድሏል ያኔ ሳይንስ እንደ ዛሬው አልተራቀቀም ነበር በሽታ መከላከልም ቀላል አልነበረም ሐኪሞች የህዳር በሽታ ከሰው ወደ ሰው እንደሚተላለፍ ቢያውቁም የበሽታው መንስኤ ባክቴሪያ እንጂ ቫይረስ መሆኑን አልተገነዘቡትም ነበር በወቅቱ የሕክምና አገልግሎትም ውስን ነበር። ጸረ እንግዳ አካላት ወይንም አንቲባዮቲክስ የተገኘው እንደ አውሮፓውያኑ አቆጣጠር 1928 ላይ ነበር። ለጉንፋን ክትባት የተገኘው ደግሞ በ1940ዎቹ አካባቢ። ያኔ ዓለም አቀፍ የጤና ስርዓት ማዕቀፍ አልነበረም። ሀብታም በሚባሉ ሀገራት ሳይቀር የአካባቢ ንጽህናን መጠበቅ እንደ ቅንጦት ይቆጠር ነበር። ስፓኒሽ ፍሉ ዓለምን እንዴት ለወጠ በሚል መጽሐፍ ያሳተሙት ፔል ራይደር ያኔ ኢንዱስትሪ በተስፋፋባቸው ሀገራት ሐኪሞች የራሳቸው ቅጥረኛ ነበሩ ይላሉ። ሐኪሞች በተራዶ ድርጅቶች ወይንም በሃይማኖት ተቋሞችም ይደገፉ ነበር። በዘመኑ አብዛኛው ማህበረሰብ ሐኪም አያገኝም። የህዳር በሽታ ከዚያ ቀደም ታይቶ በማይታወቅ ሁኔታ ነበር ጉዳት ያስከተለው። በብዛት የሞቱት ደግሞ ከ20 ዓመት እስከ 40 ዓመት ያሉ ናቸው። ከመጀመሪያው የዓለም ጦርነት የተመለሱ ወታደሮች ይኖሩበት በነበረ ማቆያ ውስጥ እንደተቀሰቀሰ የሚታመነው የወረርሽኝ በዋናኛነት ያጠቃው ወንዶች ነበር። ደሃ አገሮችም በግንባር ቀደምትነት ተጎድተዋል። በ1911 ዓ ም የበሽታው መቅሰፍት በኢትዮጵያ ወርዶ ብዙ ሰው አልቋል። ብዙ ሰው በሽታው አዲስ አበባ ደርሶ በጣም የታወቀው በህዳር ወር ስለሆነ በህዝብ ቃል የህዳር በሽታ የሚል ስያሜ ወጣለት። የህዳር በሽታ በፈረንጆቹ ግን የበሽታው ስም ግሪፕ ብለውታል። የበሽታውን ስም በሀገራችን አንዳንድ ሰዎች ቸነፈር ብለውም ጠርተውታል። በሽታው ቀደም ብሎ አውሮፓ ላይ በዓለም ጦርነት ምክንያት ስለተነሳና ብዙ ሰው ስለፈጀ ይሄው ወሬ ከመስከረም ጀምሮ ተሰምቶ ነበር። ወደ ሀገራችንም በነፋስ ተዛምቶ መጣና ከጥቅምት ጀምሮ ጥቂት በጥቂት በአንዳንድ ሰው ቤት መግባት ጀመረ። በህዳር ወር ግን አብዛኛውን ሰው ስለነደፈው ከተማው ተጨነቀ። በወቅቱ በዚህ ወረርሽኝ ምክንያት ከታላላቅ የዘመኑ ሹማምንቶችና የቤተ መንግሥት ሰዎች መካከል ራስ ተፈሪ መኮንን ቀዳማዊ ኃይለ ሥላሴና ባለቤታቸው ወይዘሮ እቴጊ መነን አስፋው ይገኙበታል እንዲያውም የራስ ተፈሪና ቤተሰቦቻቸው ሀኪም የሆኑት ሊባኖሳዊ ዶክተር አሳድ ቼባን ራሳቸው የበሽታው በሽታው ተጠቂ ነበሩና የራስ ተፈሪን ቤተሰቦቻቸውን ራሱ የሚያክም ጠፍቶ እንደነበር የታሪክ ድርሳናት ያወሳሉ። በሽታው እንደ ሳልና እንደ ጉንፋን አድርጎ ይጀምርና በበሽታው ላይ ትኩሳት ያወርድበታል ከዚያም ሌላ ያስለቅሳል ነስር ያነስራል ተቅማጥና ውጋትን ያስከትላል። አንዳንዱ አእምሮውን ያሳጣል። እንዲህ እያደረገ በሶስት በአራት ቀን ይገድላል። ከአራት ቀን ያለፈ በሽተኛ ግን ከሞት መፋረሱ ነው። ሆኖ ከግርሻ መጠንቀቅ ነበረበት። አንዳንድ ስፍራ ቤተሰቡ በሙሉ ይታመም ስለነበር አስታማሚ በማጣት በረሃብና በውሃ ጥም ብዙ ሰው ተጎዳ። ስለዚህ አዲስ አበባ በየቀኑ ሶስት መቶ ከዚያም በላይ ከዚያም በላይ ሰው ይሞት ነበር። በአንድ መቃብርም ሁለት ሶስት ሬሳ ለመቅበር ተደረሰ። አንዳንዶች ሰዎች ሬሳ ተሸካሚ በማጣት በየግቢያቸው ውስጥ ተቀብረዋል። አፍላው በሽታ ከህዳር ሰባት እስከ ሃያ ለአስራ አራት ቀን ያክል ነበር የቆየው። በተለይ ህዳር አስራ ሁለት ቀን የህዳር ሚካኤል ዕለት ብዙ ሰው ሞተ። ከመኳንንት ከንቲባ ወሰኒ ዘማኔል በዚሁ ቀን ሞቶ አዲስ አበባ ስላሴ ተቀበረ። ከካህናትም ሐዲስ አስተማሪው አለቃ ተኝቶ ሞቶ አራዳ ጊዮርጊስ ተቀበረ። ይህ ሰው የመምህር ወልደ ጊዮርጊስ ደቀ መዝሙር የነበረ ነው። በዚያ ሰሞን መቃብር የሚቆፍርና ሬሳ ተሸክሞ የሚወስድ ሰው ለማግኘት ችግር ሆነ። በቤተሰብ ውስጥ ከበሽታ ያመለጡ ሲገኙ ሁለት ሰዎች ሬሳ ተሸክመው እየወሰዱ ይቀብራሉ። ባል የሚስቱን አባት የልጁን ሬሳ እየተሸከመ ወስዶ ቀበረ። ደግሞ አንዱ መቃብር ቆፍርና ሬሳ ለማምጣት ወደ ቤቱ ሄዶ ሬሳ ይዞ ሲመለስ ሌላው ቀብሮበት ያገኘዋል። ቤተሰቡ በሙሉ በታመመበት ስፍራ ብዙዎች በየቤታቸው እየሞቱ አውሬ በልቷቸዋል። ለጉዳዩ ወደ አዲስ አበባ የመጣ እንግዳ እየታመመ መግቢያ ቶ በየመንገዱ እየወደቀ የአውሬ ራት ሆኗል። መሴ ሴድርኪስ የተባሉ ሹማግሌ የስዊድን ሚኒስዮን አስተማሪ በየሰፈሩ እየዞሩ ለበሽተኞች እህልና ውሃ መድኃኒትን በመስጠት ላይ ሳሉ ከጥቂት ቀን በኋላ በዚሁ በሽታ ታመሙና ሞተው ጉለሌ ተቀብረዋል። በዚያ ወራት የተቆፈሩት መቃብሮች ጥልቀት ስላልነበራቸው አንዳንዱን መቃብር አውሬ የተናኮለው ጀመር። ከመቃብሮች የሚወጣው ሚክሮብ እንደገና በሽታ ያስነሳል ተብሎ ስለተዘጋ ማዘጋጃው ቤት ኖራ እያስበጠበጠ በየመቃብሩ ሊያስረጨበት በዛ ሳቢያ በየቤተ ክርስቲያኑ ሁሉ መቃብሩን ቢያስቆጥረው እስከ ስምንት ሺህ ደረሰ። ይህም በየመንደሩ የተቀበረውና በየስርቸው የወደቀውን ሳይጨምር ነው። አዲስ አበባ ላይ የሞተ ሕዝብ ቁጥር ዘጠና ሺህ ሊደርስ ይችላልም ተብሎ ይገምታል። ምን አርባ ሺህ እና ሰላሳ ሺህ ብቻ። የህዳር በሽታ በአዲስ አበባ ብቻ አልተወሰደም። ወደ ባለ አገሩ ተላልፎ ብዙ ሰው እንደፈጀ ይነገራል። ሆኖም በባል አገሩ ላይ የአዲስ አበባን ያክል አልጠነከርም። የህዳር በሽታ ወይንም ስፓኒሽ ፍሉ ወረሽኝን ለመከላከል ታዲያ የአዲስ አበባ ከተማ ማዘጋጃ ቤት ማስታወቂያ ወጣ። አንደኛ ለዚህ ለዛሬ በሽታ ነጩን የባህር ዛፍ ቅጠሉን እየቀቀላችሁ ማታ ስተኙ ታጠኑ። ደግሞ የባህሩን ዛፍ ቅጠል እርጥቡን በብዙ አድርጋችሁ በቤታችሁም ውስጥ በየደረጃችሁ እያነደዳችሁ አጭሱበት። ሁለተኛ አይነ ምድራችሁን ሳትቆፍሩ አትቀመጡ። አይነ ምድር ተቀምጣችሁ ስትነሱ በአይነ ምድራችሁ ላይ የባህር ዛፍ ቅጠል ጣሉበት። ያልጣላችሁበት እንደሆነ ከአይነ ምድራችሁ ላይ እንደገና በሽታው ይነሳል። ሌላው ባትታመሙ ብትታመሙ ውሃ እየፈላችሁ በውስጡ ጨው እየጨመራችሁ ጠዋትና ማታ አፋችሁን ተግመጥመጡ። ውሻ፣ ድመት፣ በቅሎና ፈረስ ሌላ ይህን የመሰለ ሁሉ በሞተባችሁ ጊዜ ሽታው በሽታ ያመጣልና ቅበሮት። ሰው የሞተባችሁ እንደሆን መቃብሩን በጣም አዝልቃችሁ ሳትቆፍሩ አትቅበሩ። በጣም ሳትቆፍሩ ቆፍሮ የቀበራችሁ እንደሆን አውሬና ውሻ እያመጣ ይበለዋል። ሽታውም ከዛሬ የበለጠ በሽታ ያመጣብናል። ሌላው በቤቱ ሰው የታመመበት ሰው ወደ መዘጋጃ ቤት ድረስ እየመጣ አልዋጋ መድኃኒቱን ይሰድ። በማናቸውም ምክንያት የሚያድን እግዚአብሔር ነው። ነገር ግን የሚያድን እግዚአብሔር ነው ብሎ መድኃኒት አላደርግም ማለት እግዚአብሔርን መፈታተን ይሆናልና መድኃኒትን አናደርግም አትበሉ። መድኃኒትን የሚፈጠርልን እግዚአብሔር ነው። ደግሞ ከመቃብር በላይ በሽታ እንዳይነሳ ብሎ መንግስታችን በቸርነቱ ብዙ ኖራ በየቤተ ክርስቲያኑ አስመጥቷልና በየመቃብር ውስጥ ሬሳውን አግብታችሁ በላዩ ጥቂት አፈር ጨምራችሁ በአፈሩ ላይ ኖራውን አልብሱና ከዚያ በኋላ አፈር መልሱበት። ኖራው የሬሳውን ሽታ ያጠፋዋልና በሽታ እንዳይነሳ ይሆናል ሲል የህዳር በሽታ ስፓኒሽ ፍሉ ወረርሽኝን ለመከላከል የአዲስ አበባ ከተማ ማዘጋጃ ቤት ይህንን ማስታወቂያ አስለፈፈ። በዚያ ወቅት ታዲያ ኢትዮጵያዊቷ የባህል መድኃኒት አዋቂ ወይዘሮ ዘነበች ብቅ አለች። ኢትዮጵያዊቷ የባህል መድኃኒት ታዋቂ ወይዘሮ ዘነበች ከመንዝ ወደ አዲስ አበባ ከተማ መጥተው ከቦታ ቦታ እየተዘዋወሩ የአገሬ ሕዝብ ሆይ ከዚያ አስከፊ ወረሽኝ በሽታ ለመዳን ከፈለግ የአበሻ አረቄ ካቲካል አጠጣበት፣ ቀይ ሽንኩርት ልጠ፣ በክር አስረ፣ በቤት በርና መስኮት ላይ አንጠልጥል በማለት አዋጅ አስነገሩ። ይህንን ወይዘሮ ዘነበችን አዋጅ የሰማ የፈረንሳይ ቁንስላ ተደናግጦ አረቄ አልኮል መጠጣት በሽታውን ያባብሰዋል እና አልኮል መጠጣት ክልክል ነው እያለ ደግሞ በከተማ ውስጥ በየቦታው እየተዟዟረ የበኩሉን አዋጅ አስነገረ ነገር ግን የፈረንሳይ ቁንስላ ያስነገረውን አዋጅ የሰማው እንጂ ከቁም ነገር የቆጠረው ኢትዮጵያዊ ባለመኖሩ ማሳሰቢያው ተቀባይነት አጣ በመሆኑም የኢትዮጵያ ህዝብ የፈረንሳይ ቁንስላውን ምክር ትቶ የወይዘሮ ዘነበችን ምክር ተቀብሎ የታመመው ለመዳን ያልታመመው ደግሞ በበሽታው ላለመያዝ ሲል ሕፃናት ሳይቀሩ የሀበሻ አረቄ እንዲጠጡ ተደረገ። ቀይ ሽንኩርቱንም እየላጠ በክር አድርጎ ቤት ውስጥ አንጠለጠለ። እንደ ተባለው በሚያስገርም ሁኔታ በበሽታው ከተያዘ ወዲያውኑ ይሞት የነበረ ህመምተኛ የሀበሻ አረቄውን ሲጠጣ ቆይቶ አገግሞ መዳን ጀመረ። ስፓኒሽ ፍሉ ወይንም የህዳር በሽታ ለመጀመሪያ ጊዜ በሀበሻ አረቄ በኢትዮጵያ ላይ በኢትዮጵያዊቷ የባህል መድኃኒት ታዋቂ ወይዘሮ ዘነበች ምክር ጋ ባለ የሀበሻ አረቄ በሀገር ውስጥም ሆነ በውጭ ሀገር በጣም ተፈላጊ ሆኖ በመገኘቱም በወቅቱ አስር ሳንቲም ይሸጥ የነበረው የአንድ ጠርሙስ አረቄ እስከ ሰባት ብር ድረስ ይሸጥ ጀመር። የህዳር በሽታ መላው አውሮፓን ክፉኛ ባጠቃበት ዘመን በኢትዮጵያ በመኖሪያ ቤታቸው መግቢያ በር ላይ ቀይ ሽንኩርት ልጠው ከሰቀሉት ሰዎች ውስጥ አብዛኞቹ በበሽታው አልተያዙም ነበር። ምክንያቱም ቀይ ሽንኩርት በአየር ውስጥ የሚገኙትን ቫይረሶች እና ባክቴሪያዎች ወደ ራሱ ሰብስቦ በራሱ ላይ በማጣበቅ እንዲሞቱ ወይም እንዲደክሙ የማድረግ ወይንም እንዳይንቀሳቀሱ፣ እንዳይራቡ የማድረግ የተፈጥሮ ኃይል ስላለው ነው። ይህም ሁኔታ በተለያየ ጊዜ በሳይንሳዊ ምርምር ተረጋግጧል ተልጦ በቤት ውስጥ የተንጠለጠለ ቀይ ሽንኩርት ጠቁሮ መንምኖ በኖ የሚጠፋው በአየር ውስጥ የሚገኙትን ቫይረሶችና ባክቴሪያዎች ቀስ በቀስ አጥፍቶ አድክሞ በመጥፋቱ ነው። ቀይ ሽንኩርት በተፈጥሮ ኃይሉ ራሱ እየሞተ የሌላውን ሕይወት ያድናል የተባለለትም ለዚህ ነው። ሌላው በወቅቱ የከተማ ነዋሪ በሙሉ ቆሻሻ በማቃጠል በሽታውን ለመከላከል ተሞክሯል። ህዳር ሲታጠን ተብሎ ህዳር 12 በየሰፈሩ ቆሻሻን ማቃጠል ልማድ ከዚሁ ጀመረ ነው። በወቅቱ በሽታው ከባድ ከመሆኑ የተነሳ መንቀሳቀስና መራመድ ሁሉ አስቸጋሪ ነበር። የከተማው ሰው ይህን ወቅት አስታኮ እንዲህ ብሎ ገጥሞ ነበር። መስከረም ሲጠባ፣ ህዳር ሲታጠን ያን አሳይሻለሁ አረማመዴን።